ብስሚላህ ረሕማን ረሒም ወላሂ አልቀልድም ሲቀልዱባት ሳይ በኒቃብ ለባሿ እኔ ያሳስቦኛል ስሟ መቆሼሿ በዒልም ተቋዳሿ በዒባዳ ነቅታ ለሊት አጋማሿ ዝልባባን በመልበስ በሙቀት ታጋሿ ታዲያ ለራሴ ሳልጸዳ ሳለሁ በቆሻሻ ወላሂ አልቀልድም በኢማን ቀማቹ እንዴት አሾፋለሁ በሙተነጥቧ እኔን ከጀሃነም ማውጣት ሆኖ ሀሳቧ ብትለብሰው ጅልባቧን ብታጠልቅ ጓንቷን ብትሸምት ካልሲዋን በሙቀት ወላፈን ቢያማት ሰውነቷን ላንተ ብላ እኮ ነው እወቀው ሀሳቧ ላንተ ለወንበዴው አይተህ ለማታልፈው በሒጃብ መጌጧ ትልቅ መፍትሄ ነው። እንዲህ ሆኖ ሳለ የእሷ ዕቅድ ዓላማ የእኛ በሷ ማሾፍ ያማድ ለሚሰማ ምንም ቢያሾፉባት እኒያ ሙናፊቆች፣ ላንተ ለእኔ ብላ ተሸፍና ወጣች። ምንም ቢያሾፉባት እነዚያ ሙናፊቆች፣ ላንተ ለኔ ብላ ተሸፍና ወጣች። ጓደኞቿ ሲሏት ምነው አይሞቅሽም? የትዳር ውስጥ ጉዳይ አያሳስብሽም? ከቤተሰብስ ጋር አያቃቅርሽም? እሷን መልስ ልትሰጥ ጓንቶቿን እያየች በፈገግታ ፈክታ ሊቃባ አለበሰች። በሙሉ ኮንፊደንስ እሷም እንዲህ አለች። እቺ የምትነካን የፀሐይ ቃጠሎ ከጀሃነም አንጻር አላፊ ናት ቶሎ። ታዲያ ለምታልፈው ለትንሿም ሙቀት ትግስቴን አጥቼ በጀሃነም ልሙት? ትዳር ላልከውማ ለሕይወቴ መብራት፣ ቀድሞ ለተጻፈው በጌታዬ ዕውቀት፣ ፈጽሞ አላስብም ሲደርስ ልድረስበት። ለእሱ ስን ለብሼ እንዴት ይተወኛል? መልከ መልካም መርጦ አላህ ይሰጠኛል። ኒቃቤን አልተው አላህ የወሰነው ለእኔ ይበቃኝ። ቤተሰቦቼማ፣ እናም ወዳጆቼ ደስተኞች ናቸው ሲያዩኝ፣ ተደስቼ ከአጅነቢዮች ፊት አንገቴ እንደፍቼ ይሄው ቀን አላለሁ ኮርተው ዘመዶቼ። ልክ እንዳልሆንክ ራስህን ግምግምና፣ የዝችን ሴት ንግግር አድምት። በእኔ አታሽፉብኝ በልከን ቅልፍህ ክብርህ ዝቅ ሳይል እንደረከሰ ቃ ኢስላምን ያወቀ ብሎም እየተማረ እንዴት ይህንን ቃል ሊናገር ደፈረ? ባይማር ነው እንጂ ሸሪዓን ባያውቀው እኔ ስሸፋፈን ጥቅሙ እኮ ለእሱ ነው። ባይማር ነው እንጂ ሸሪዓን ባያውቀው እኔ ስሸፋፈን ጥቅሙ እኮ ለእሱ ነው። ግን ምን ፈልጎ ነው ተገለጨ አለኝ ግን ምን ፈልጎ ነው ተገለጨ ያለኝ በየአደባባዩ አተኩሮ ሊያየ ወይንስ ለውሾች ሽጦ ሊያቀብክለኝ፣ እንደ ፈለገ አርጎ አርክሶ ሊለቀኝ። ቆይ ግን ለምን ይሆን እንዲህ የሰበከኝ፣ የኢብሊስን መንገድ ዘውትር የሚያሳየኝ። አላውቅ መስሎት ይሆን ዘውትር የሚደልለኝ፣ አንዴ ልይሽ ብሎ የሚጨቀጭቀኝ። በእርግጥ እኔ አረጋግጫለሁ፣ በእርግጥ ማምናለሁ። ሙስሊም እህቶቼን ዘውትር ትሸጣለህ፣ በረከሰ ዋጋ ጠላትን ታምናለህ። አንተ በውር ድንብር ስሜት ተታለህ፣ አንተ በውር ድንብር ስሜት ተታለህ፣ ጠብቋል ልትሸጥ ሁሌም ታስባለህ። አደራ እህቴ አደራ እህቴ እንዳትታለይ፣ በኒቃብሽ ጋሻ ሁሌም ተጠለይ። ኒቃብ ግዴታ ነው ጥርጥር የለው፣ የቀመሰው እንጂ ክብሩን አያውቀው። የነቢዩ ሚስቶች ሰለላሁ ዓለይሂ ወሰለም፣ የነቢዩ ሚስቶች ውድ እናቶቻችን በኒቃብ ኑረዋል ይላል ሀዲሳችን።

አዒሽ እናታችን ሐጅ ላይ እንዳሉ ከነቢያችን ጋር ቁጭ ብለው ሳሉ ፊታቸውን ገልጠው አየር ሲቀበሉ ድንገት ያልታሰቡ የተደላደሉ ከፊል ሶሓብዮች እዛው ብቅ ሲሉ እናታችን አእሽ ሰብሰብ ሽክፋሉ ፊታቸውን ሽፍን እንደው በቀላሉ ከዚያ ከጀሀነም ለመጠበቅ ሲሉ እንዳይፀፍባቸው አዋቂው ጀሊሉ ኒቃቡን ለበሱ ለነፍሳቸው ሲሉ ይህም ምክሪን ያጂ እህቴ አደራ፣ ወድቀሽ እንዳትቀሪ ክንፍ እንዳትጣሞራ። ከወንድምሽ አብዱ ሸኩር አቡ ፈውዛን። ወሰላሙ ዓለይኩም ወረሕመቱላህ ወበረካቱ